ጸሎት ወደ ቅዱስ ሚካኤል። በስመ አብ ወወልድ ወመንፈስ ቅዱስ አህዶ ምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዶምላክ አሜን። ቅዱስ ሚካኤል ሆይ ለምንልን የርኦል እግዚአብሔር መልአከ ሚካኤል ሆይ ታደገን። እስራኤልን በምድረ በዳ የመገብህና በደመና አምድ የመራ ሚካኤል ሆይ በዚህ ሰዓት ጸሎቴን ስማ። የዓለም አስተዳዳሪ ሹም ሚካኤል ሆይ የሰማይ መናት መግበን ዘንድ ናለን። ለሚማፀኑህ መሪያቸው የሆንክ ሚካኤል ሆይ በዚች መተመቅደስ ስፍር ጸሎታችን ተቀብለ አሳርግልን። ሰውን ለመርዳት ወጊዜ የፈጣን የሆንክ ረዳታችን ሚካኤል ሆይ ዘንዶውን ተዋግተ ወደ ጥልቁ እንደጣልከው ዛሬም በእኛ ሕይወት ላይ ሰልጥኖ የሚፈታተለንን ሰይጣን ወደ ጥልቁ ወርውርልን። ቅዱስ ሚካኤል ሊቀ መላእክት ሆይ፣ ሰይጣን በሚዋጋኝ ጊዜ ፈጥነህ ተከላከልልን፣ ከዲያብሎስ ወጥመድና ክፋት እኛን ለማዳን ረዳታችን ሆይ፣ የሰማይ ሰራዊት አለቃ የሆንክ ቅዱስ ሚካኤል ሆይ፣ ሰዎችን ለማጥፋት በዓለም ላይ የሚዘሩትን አጋንንትን ከአምላክ በተሰጠ ኃይል ወደ ገሃነም ወረረት አላቸው። በኋላኛው ዘመን ለኛ ለሰው ልጅ በመከራችንና በችግራችን ሁሉ አብረህ እንድትቆም የተሰጠን ሚካኤል ሆይ በስራችን፣ በንግዳችን፣ በትዳራችን፣ በአገልግሎታችን ሁሉ እኛ በማናውቀውና ባላሰብነው፣ ባልጠበቅነው መንገድ ሊያጠቁን ከሚመጡት ክፉ አድራጊዎች ሁሉ ጠብቀን። የእግዚአብሔር መልአክ ተወዳጁ ቅዱስ ሚካኤል ሆይ አይኖችህ የእርግብ ልብስህም አንጸባራቂ ነው። ልመናንም በጌታ ፊት የምታቀርብልን መስዋዕታችን፣ ዕጣናችንን፣ ጸሎታችንንም የምታሳርግ ሰማያዊ ካህንህና ዛሬም ስለ ሕይወት ጉደታችን ስለ ገጠመን መከራ ስለ ከበደን የጊዜ ችግር ሁሉ የምናቀርበውን ጸሎት አሳርግልን፣ ደግና በጎ መልስንም አምጣልን። ዛሬን ደግሞ ተዋት ብለህ ስለ ነፍሳችን ጠበቃ ሆነ አማልደን። ለዘላለሙ አሜን። ጸሎት ወደ ቅዱስ ገብርኤል። ቅዱስ ገብርኤል ሆይ በደል በተገኘበት ቁጥር እያለቀሱ እጠራለሁ እጣራለሁ ጎስቃላይ መሆን በጥቃትና በሐዘን ውስጥ የምገኝ ልጅህ የአንተን ማጽናናትና ረዳትነት ያሸኛልና ፈጥናናለኝ። ቅድስት ማርያምን ያበሰርክ ለዓለም ሁሉ የምታበራ ገብርኤል ሆይ በሰራዊት አምላክ ይዣለሁ፣ በዚችን ሰዓት ጸሎቴና ልመናዊ ስማ። ቅዱስ ገብርኤል ሆይ ቀድመ የደስታ የምስራች ቃል ልታበስር ወደ ሌላ እንደወረድክ ዛሬም ላዘንለኛ ከሰማይ ሰረገላናለን የደስታ ነው ቃል አሰማን። ቅድስት ድንግል ማርያምን ያበሰርክ ተወዳጁ ቅዱስ ገብርኤል ሆይ በምህረትና በይቅርታ ወደ እኛናለን ዓለም የጥፋት የሞት የክስረት የውድመትና የተስፋ መቁረጥ ድምፅን ያሰማልና አንተ ግን ጉስቁልናችን የሚያነሳ ስብራችንን፣ የሚጠግን እንባችን የሚያብስ የብስራት ድምፅህን አሰማን እንድንጽናና ማድረገን። ቅዱስ ገብርኤል ሆይ እጅግ አጽናኝና አስደሳች የሆነ የምስጢረ ሥጋዌን ዜና ይዘህ ከሰማይ ወደ ምድር እንደወረድክ ድንግል ማርያም የአምላክ እናት ለመሆን ፈቃዷ ሆኖ በተፈጸመ ጊዜ ደስ እንዳለህ ለእኛም እግዚአብሔርን በማክበር ግዴታችንን በመፈጸም ደስ የምንሰኝበት ጸጋ አሰጠን። ጠበቃችንን ቅዱስ ገብርኤል ሆይ ሦስቱንም ወጣቶች ከሚያቃጥል እሳት እንዳዳንካቸው እኛንን በዚህ ዓለም ከሚወራው ከሚታየው እና ከሚሰማው ቀን ክፉ ቀንና ዕለት ሁሉ አድነን፣ እየነደደ የሚለበልበንን የኃጢአት እሳትም አጥፋልን። የኑሯችንን ቅጥር በክንፈ ረድኤትህ ከልለው ሰይጣን እንዳይሰለጥንብን ክፉ አድራጊዎች ሟርተኞች፣ ሰላቢዎች ዘረኞችና ነፍሰ ገዳዮች እንዳያጠቁን ከልለን የአንተ ኢንሳፍ አጥር ዘሎ ጠላት ያጠቃል ዘንድ አይችልምና ና ጥበቃ ከእኛ ከባሪያዎች አይለየን ቅዱስ ገብርኤል ሆይ ህፃኑ ቂርቆስን ጊቤናዊቷ እናቱ ይዞስጣን በንፍር ውሃ በተመቀቀል እኛ ባጋዮችን በማናውቀ ሁኔታ የተዘጋጀልን ጥፋት ቅመድ ሁሉ አስወግድልን። በላያችን ላይም በክፉ ሰዎች ምክንያት የተነሳብን ሰፋት አጥፋልን። ለእውነተኛ ሃይማኖት የጨከንንና የቆረጥንም